እንዴ ናችሁ ደህና ናችሁ ሰላም ናችሁ እኛ ጋር አልሐምዱሊላህ ወል ሰላም ነው ዛሬ ደግሞ ዘንላችሁ የመጣ ነው እዚጋ የኔን ቤት ምረጣ ነው ቤት እየመረጠ ነው እንደምትመለከቱት እንዴ እንዴ ማለት ሰላም ባባችሁ ነው መጀመሪያ ሰላም ባባችሁ ነው እሺ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ደህና ናችሁ በጣም ሰላም ነን አልሐምዱሊላህ ማሻአላ ተባረከ ለ መጅሊሳ እውነትም ለሙሽራ የተሰራች መጅሊስ ናት በጣም ታምሮ ፋሊነ እና በጣም ነው ታምሮ ለሙሽራ ላንጅ ነው ታገቢ ስለሆነ እቺ ሙሽራ የሚያምር እና በጣም ነው የሚያምረው። ዛሬ የሚገርም የሚገርም የሚገርም ነገር አለ። በቅሰላም ትበላቸውና አሰላሙ አሌይኩም ወረህመቱላሂ በረካቱ እንዴት ናችሁ ሁላችሁም? እኔ መጥፋት አመሌ ነው ጠፍቻለሁ። ግን አሁን በአዲስ ነገር ነው

ነው። ይሄ እሺ። ለማንኛውም እዚህ ጋር እንደምትመለከቱት ዘመናዊ ምንጣፍና መይስ ኃይለኛ አቅርቦት እያቀረበ ነው። እዚህ ጋር የትም ያልታየ አዳዲስ ነገር እያመጣ ነው። አረፍ ብሎ ቁጭ ብሎ ባላችሁበት እንግዲህ እንደምትመለከቱት ይሄም ነው፣ ይሄም የሚያምር ነው። ለማንኛውም ማለት ነው ዳውድ እንግዲህ ኬሚስ ላይ ፏ ብልጭ ዘና እያለ ይገኛል። በአንደኛ ደረጃነት በአንደኛ ደረጃነት ስራውን እየሰራ ኬሚስን ሊመራ ትንሽ ቀርቶታል። እና ማዘዝ የምፈልጉትን መጅልስም ሆነ ያልጋ ልብስም ሆነ ምንጣፍም ሆነ የምንጣፍ ልብስም ሆነ የመጅልስ ልብስም ሆነ ፍራሽነት ነፍራስ የፈለጋችሁትን ከኛ ጋር ማታጡት ነገር የለም። ብቻ ዳውድ መውሰድ ክልክል ነው። ስለዚህ የተመጨ ሆነ ነው አረብ ሀገር ያለ ምንጣፍ በሙሉ እኛ ጋር ነው የምታገቢው አረባ ምንም ነገር አያስፈልጋችሁም። ወላሂ ምንም ነገር አያስፈልጋችሁም። እኛ በሀገረኛ ባለው ዋጋ በምንዛሬው ነው ዞሮ ዞሮ እዚህ እንተላላችኋለን። ከዛ ደግሞ ይሄው ምንጣፋ አለን በፈለጋችሁት አረቢያ ማጅሊስ ጋር ማሽኛል። ከዛ እንደገና ደግሞ አረቢያ ልብስ ይሄው በፈለጋችሁት በመረጣችሁት የትራስ የፈራሽ ልብስ እንደዚሁም ደግሞ እ የእንትን ልብስ መስራት እንችላለን። የመጅሊስ ልብስ መምረጥ ይችላል አይደል? ይሄ አዲስ ልብስ ርች በ ን እናሳያቸው ልብስ ተመለስተን በፈለጉ ከረን እጋ ልብስ አለን በአይነት ይሄን በፈለጋችሁት ማለት ነው። የተራስም የፍራሽም ልብስ መስራት እንችላለን። ከዛ የመጅሊስም አሁን ልብሱ ጠፋ እያልን በአብዛኛው እየተቸገርን ነውና እኛ የልብስ ቤት ከፍተናል። ይኸው የራሳች ነው እዚህ ጋር ማለት ነው የራሳችን ታትያለው፣ ልብሱ። ኧረ ተው ለጉብኝት እኮ ነው ለጉብኝት ነው። ይሄ መጋረጃ በጣም ነው የሚያምነው። ይሄ ደግሞ በስስም በወፍራም መጋረጃ ደግሞ እዚጋ የመጋረጃ ልብስ በዚህ እንደምታው ተደራቢ ባለው የመጋረጃም ልብስ አለን። እዚጋ እንግዲህ እንደምትመለከቱ አልጋ ልብስም አለን። ደሞ የውጭ ይሄ ትቸስ ይሄ ምን

ለሙሽራ ከውጭ ማጥቃት አያስብም። እስኪ ለምሳሌ ይሄ አልጋ ሚሆን ተመልከችኝ፣ ይሄን ያው ጠርዙ ላይ ያለኝ ይሄ ይሄ አያችሁት? ይሄ ይሄ እንግዲህ እ እሱን አዎ፣ ይሄ አልጋ ላይ ተመልከቱ፣ እስኪ ወደ ላይ ወደ እዛው ወደ እዛ። አይገርምህም? ከታች እራሷ እያችሁ በደምብ ነው የሚያምር ተመልከቱ። ይሄ አልጋው ላይ እንትን ሲል ይሄ በተለያየ ከለር ነው ያለው፣ በሁሉም አይነት ከለር አለ። በሁሉም በሁሉም አይነት ከለር አለ። ይሄ አዎ እ ቆይ ላሳያቸው እዚ ላይ እንግዲህ ለማንኛውም ማለት ነው፣ ወላሂ ለሌላ ለምንም አይደለም። አረብ ሀገር ስትመጡ የፈለጋችሁትን እቃ ልትሸከሙ ትችላላችሁ። ነገር ግን አንደኛ በንዚል ውድ ነው፣ ምንድነው ባለው ናፍጣ ውድ ነው። ከአዲስ አበባ ደሴም ሆነ ኬሚሴም ሆነ ትራንስፖርት ብትጠይቁ ያመጣችሁትበትን እቃ እጥፍ ይገዛን፣ ትራንስፖርቱ ማለት ነው። ስለዚህ ቀረጡ በጣም ከባድ ነው። ስለዚህ ድራችሁን እንትን እያሏችሁ አገራችሁ ላይ እያስገዛችሁ እንደዚህ ቤተሰቦቻችሁ ቤታችሁን ፏ ማድረግ ትችላላችሁ። ከዛ እናንተ ግርናጃችሁን ይዛችሁ ከቀረጽም ከምንም ነጻ ቀጭቋ እያላችሁ ትመጣላችሁ ማለት ነው። እኔ እኮ ብገዛ ደስ ይለኛል። ይቀጨኛል ይሰብረኛል። እና ለማንኛውም የፈለጋችሁትን ነገር ማዘዝ ትችላላችሁ። ዳውድቲዮብ ምርጫቸው ይሆን ማሻላ ተባረካአላ። እ እስኪ አንድ የቀረጸኝ ስጋ ሆነ። እንደዚህ እስተሱቁ እና እንግዲህ፣ ይህን ይመስላል። በጣም ነው የሚያምረው። የፈለጋችሁትን የትራስም ሆነ የመጅልስ እና የትራስ ልብስም ሆነ የሶፋ ልብስ የፈለጋችሁትን ልብስ መምረጥ ትችላላችሁ። በቃ እኛ ጋር የሌለ አንተ ጋር የሌለ ነገር አለ? ሁሉም አለ። አዎ፣ ዳውድን ብቻ መጥለብ አይቻልም። እና የሚያማምር ነው ይሄ። እስኪ መጋረጃ ያሳያችሁ፣ በኋላ አይታየም። በጣም ነው እኮ የሚያምረው። ማሻአላ ማሻአላ።